ጠላትን ቢራ ባብላው ሲባል የግድ እንዳልኳችሁ ራት መጋበዝ አይነት አይደለም። ተርቦ ግን ብጭቅጫቂ ለብሶ እናንተ ጋር ቢመጣ ምን ነው የምትሉት? እናንተ ታ አባህ የሚገባህን አግኝታል። እኔ ያኔ ስልህ የነበረው ይሄ ጭራሽ። እንዳውም የወደቀ ግንድ መጥረቢያ ይበዛበታን ይባላል እና እኛው እዛው ላይ ነገር ነው የምንጨምርበት። ማጽናናት አንችልም ኢትዮጵያውያን። በእውነት ማጽናናት የምንችለው በሞት ብቻ ነው። በህይወት ማጽናናት አንችልም። ይሄ ክብር ከኛ ተገፏል። በእውነት ይሄ ክብር ከኛ ተወስዷል። ሰዎችን በህይወታቸውን አንጠይቅም። መቃብር አስጊያጮች ነን። መቃብርና እንቆጠቁጣለን። የሶስት ቀን፣ የሰባት ቀን፣ የሰላሳ ቀን፣ የአርባ ቀን፣ የሰማንያ ቀን፣ የአመታት የዚህ የሙት መታሰቢያ ስናወጣ ጎበዞች ነን። ይሄ ማስቆረቢያ፣ እነዚህን ማድረግ ጎበዞች ነን። መልካም ነው እሱ ምክንያቱም የቤተ ክርስቲያን ስርዓት ስለሆነ፣ ግን በህይወት እያለ ያን ሰው አናግዘውም። ጥሩ ሳጥን እንገዛለን። ሰው ሲሞት ውድ የሆነ ብር የሚያወጣ ሳጥን ገዝተን ሰውየውን እንቀብረዋለን። በህይወት እያለ ግን ለሚጠይቀን ነገር አናደርግም፣ አንተዛዘንም። እነዚህ ባህሎች እኔ መቼ እንደሚስተካከሉ አላቀ እስራኤላውያን ሙሴ ከእነሱ ጋር በነበረበት ጊዜ ሙሴን በድንጋይ ሊመቱት ብዙ ጊዜ አምልጧቸዋል። ይህን ታውቃላችሁ። በድንጋይ ደብድበው ሊገሉት አምልጦ ደብተራ ኦሪት ገብቶ ብርሃን ተተክሎ ያዳነው ጊዜ አለ። ሙሴ ዞር በልልን ከግብፅ አውተዚህ ተዚህ መከራ የምታሳየን አንተነ። መና እኮ እየወረደላቸው ነው ከሰማይ ውሃ እየፈለቀላቸው፣ በአይር ተከፍሎላቸው፣ ተሻግረው ጫማ ሳያልቅባቸው፣ በትር ሳይወድቅባቸው፣ በደመና እግዚአብሔር ተንከባክቦ በሰባት ደመና እየመራቸው፣ ጠላት እያጠፋላቸው፣ በፊት ለፊታቸው ውሃ ካለት እያፈለቀላቸው በእሳት እግዚአብሔር አናግሯቸው። ግን ሙሴን ሲያዩ ደማቸው ይፈላል። ዞር በል ከዚህ የግብፅ ዱባ ናፈቀን፣ ግብፅን በላው የነበረው ፍርፍር ናፈቀን፣ የፈርዖን ማዕድ ፍርፋሪ ናፈቀን፣ አንተ ነው አውተ እዚህ መከራችንን የምታሳየን ብለው ሙሴን አሳደውታን ግን፣ ሲሞት ለሙሴ ስንት ቀን እንዳለቀሱ ታውቃላችሁ? ሰምታችኋል? ስንት ቀን? ሰላሳ ቀን አልቅሰዋል። ለሙሴ ስንት ቀን አልኳቸው። ሰላሳ ቀን አልቅሰው ከዛም የሙሴ አካል ከነሱ ተሰውሯል። እግዚአብሔር እንዲሰውር አድርጎት፣ የቀበሩት ቅዱስ ሚካኤል እና ቅዱስ ገብርኤል ናቸው። እኛ ከእስራኤላውያን ጋር ተመሳሳይ ጠባይ ያለን አያያዘን ይችላል፣ በብዙ መልክ ማለት ነው። የኢትዮጵያን ታሪክ ለምሳሌ የውጭ ሀገር ሰው ካልጻፈው የኢትዮጵያን ታሪክ አይቀበልም። ብዙ ሰው ስለ ኢትዮጵያ የውጭ ሀገር ሰው ሲያወራ ነው እውነትም የሚመስለው አገሩ ላይ እየኖረ ስለ ኢትዮጵያ ያለውን እውነት መረዳት አይፈልግም። ስለ ታቦተ ጽዮን ኢትዮጵያ ሁለት ሺህ ዓመት በላይ ሰብካለች። ግን ስለ ታቦተ ጽዮን ብዙ ሰው መቼ እንደሆነ ማውራት የጀመረው ታውቃላችሁ? እነ ግራም ሃንኮክ መጥተው ዘ ሳይን ኤን ዘ ሲል የሚለውን መጽሐፍ ከጻፉ በኋላ እነ ሮበርት ኮርኑክ ጽላተ ሙሴ በኢትዮጵያ ናትን የሚለውን መጽሐፍ ከጻፉ በኋላ ታቦተ ሙሴ ታቦተ ሙሴ ጽላተ ሙሴ መባል የተጀመረው ከዛ በኋላ ስለ መጽሐፈ ሄኖክ ብዙ መወራት የተጀመረው እነ ጄምስ ብሩስ መጥተው ስኮትላንዳዊው ሰው መጥቶ የአባይን ምንጭ መፈለግ በሚል ሰበብ ቅጂውን ይዞ ከሄደ በኋላ በጣም ብዙ ነገሮችን የምናወራው ፈረንጆች ማውራት ሲጀምሩ ነው ስለኛ አንተው ኢትዮጵያ እኮ እንደዚህ አይነት ሀገር ናት ለካ ማለት ጀምራል ከዛ በፊት ስተነግሮት መስማት አይፈልግም ብዙ ሰው ለምሳሌ ሀበሻ ጀብድ ያላነበበ ሰው የለም ብዬ አስባለሁ ብዙ ወጣቶች ታነባላቸው በጣም ብዙ ሰው ይሄን የኢትዮጵያውያንን ጀግኖች መስማት የሚፈልገው ከውጭ ነው። የአድዋን ጦርነት በተመለከተ በጣም ብዙ ታሪክ ጸሐፊዎች ምንጭ የሚያደርጉት የውጭ ሀገር ሰዎችን ነው። አያያዝ አንችልም፣ አያያዝ አንችልም። ስለ ላሊበላ ከእኛ ይልቅ በጣም ብዙ የሚያወሩት የውጭ ሀገር ሰዎች ናቸው፣ ፈረንጆች ናቸው። ብዙም የሚገረሙበት የሚደነቁበት፣ የሚመሰጡበት እንዴት እንዲህ አይነት ምልክት ተቀመጠ እንደውም እነሱ የሚያምኑት በነገራችን ላይ ኢትዮጵያውያን ሰሩት ብለው አያምኑም። ታውቃላቸው አይደል ቴምፕላሮች ናቸው የሰሩት ብለው ነው የሚያምኑት። እና በጣም ከመገረማቸው የተነሳ እንዴት እነሱ እንዲህ አይነት ጥበብ እንዴ ሊኖራቸው ይችላል? እኛን ስለሚንቁን ማለት ነው። እና ብዙ ሰው መስማት የሚፈልገው ከውጭ ነው። አጠገባችን ያሉ ነገሮችን መጠቀም የዚህ ችግር አለብን። አጠገቡ ያለውን ሰባኪ፣ አጠገቡ ያለውን መምህር፣ አጠገቡ ያለውን ዘማሪ፣ አጠገቡ ያለውን ካህን አብሮት ያለውን አስተዳዳሪ እነዚህን መጠቀም አይፈልግም። ይናፍቃን ሌላ። በዚህ ምክንያት በየቦታው እንግዳ መምህር፣ እንግዳ ዘማሪ ይጋበዛል በየክፍለ ሀገሩ። እንደዛ ወረተኛነት እኮ ወረተኛነት። ከኔ ጋር እንዳታያዩት በነገራችን ላይ አጠቃላዩን ነገር ነው እየነገርኳቸው ያለው። በጣም ብዙ ቦታ እኔ ሁሌ እላለሁ አይቀጥልም። አሁን ለምሳሌ ወደፊት ከተወሰኑ ዓመታት በኋላ እኛ ጉባኤ አዘጋጅተን ንገሌ መምህር ከዛ ኑ ምንልበት ጊዜ አይኖርም። ወደፊት ምላችሁ የሚቀር ነገር ነው። ይሄ የሚቀር ነገር ነው። ለምን እንደሆነ ታውቃላችሁ? ያ ሰው መጥቶ እኔ አፍራለሁ። እኔ ራሴ አዲስ አበባ ውስጥ ያላስተማርኩበት ደብር የለም፣ ያላስተማርኩበት ደብር የለም። ግን ሄጄ አንድ ርዕስ መዝዤ አንድ ቀን አስተምሬ እመጣለሁ። ከዛ ለውጥ አመጣለሁ ወይ? እዛ ያለው ሰባኪ ከሆነስ ሕዝቡን ያውቀዋል፣ ጠባዩን ያውቃል፣ ፍላጎቱን ያውቃል። ስለዚህ ምን ያደርጋል? በሚፈልገው መልክ ያስተምረዋል። ለምሳሌ እኔ እንዲህ መናገር ይችላሉ። በተወሰነ ፐርሰንት የገርጅ ህዝብ ይህን ይወዳል። የገርጅ ጊዮርጊስ ምዕመን ይሄ ቢደረግለት መልካም ነው ብዬ ምገምታቸው ነገሮች አሉ። ሌላ እንግዳ መምህር ቢመጣስ? ምን አይነት ነው ይዘታችሁ? ምንድን ነው የምትፈልጉት? ወንጌል ለእናንተ ምንድን ነው? ምን አይነት ትምህርት ሲማሩ ተመስጠው መማር ይችላሉ? በምን አይነት ዙሪያ ነው መማር የሚፈልጉት? ብስለታቸው ምን አይነት ነው? እነዚህን ማወቅ አይችልም። ስለዚህ የሚመጣው በራሱ ብስለት ነው የሚመጣው። ይሄ እንዲህ እየሆነ ማስታገሻ ብቻ እየተሰጠ መድኃኒት ግን ሳይገኝ መቀጠል እንዴት ይቻላል? ይሄ ለምን ይሆናል? አጠገቡ ያለው ሰው መምህር አይሰማም። እዚህ አይደለም ምላችሁ፣ ሌሎች ቦታዎች። በቃ እነዛ መምህራን ይቆማሉ። የተከበሩ መምህራን ናቸው። ሌላ ቦታ ሰው ተሰልፎ ይጠብቃቸዋል። እዛ ቦታቸው የሚያገለግሉበት ደብር ደግሞ ሰው አይሰማቸውም። እንትና ነው እንደ የእኛ ሰባኪ እኮ ነው ብሎ ይሰማ። ከዛ ይተላለፋል ከእውቀት ጋር። እኔ አንደኛ ይሄ ትውልድ ራሱ በጣም ብዙ ቦታም አስተውላችሁ ከሆነ አሁን ሚዲያው ላይ ብዙ ተከታዮች ያሏቸውን ተመልከቱ። ብዙ ተከታዮች ያሏቸው እና የሚያስተላልፉትን ቁም ነገርማ ተመልከቱት። ማለት የሚያስፈራ ምን እንደሆነ ታውቃላችሁ? ወዴት ነው የሚሄደው መጨረሻው? ማለት እኛ ወደ ኋላ ቀርተን ነው እኛን ድንቁር ያል ነው ወይስ ማን ነው የሚል ጥያቄ ጠይቃሉ። እግዚአብሔር ምስክር፣ ይሄ ምኑ ነው የሚያስቀው ብያ ያለሁኝ። ይሄ ምኑ ነው ዋ የሚያስብለው ብያ ያለሁኝ። ከዛ ራሴን እጠይቃለሁ። እኔ ነው ወይ ጅል የሆንኩት ወደኋላ የቀረሁት እኔ ነኝ ወይ ያልተረዳሁት እኔ ነኝ ወይ ብዬ ጠይቃለሁ። አንዳንድ ነገሮችን ስትመለከቱ አጠገባችን ያሉ ነገሮችን የማየት ችግር ነው። ከዛ እንተላልፋለን ከእውቀት ጋር ከምስጢራት ጋር ከሚጠቅሙን ነገሮች ጋር በእውነት ከድንቁርና እግዚአብሔር ሁላችንንም የሚጠብቀን። ድንቁርና የሚባለው አለመማር አይደለም፣ አለመማር አይደለም። ድንቁርና የሚባለው አለመረዳት፣ ለመረዳትም ዝግጁ አለመሆን፣ አለመፈልግ ማለት ነው። ከነዚህ በተለያየ አቅጣጫ የማየት ብቃት እሱ ነው። ይሄ ነው ጠላትህን ሲራብ አብላው፣ ሲጠማ አጠጣው። ይሄን በማድረግህ ይላል በራሱ ላይ የእሳት ፍህም ትከምራለህና ይላ አሁን፣ ራስ አንድ ሰው ራስ ላይ የእሳት ፍህም ወስዳችሁ ብትሰበስቡ ምን ያደርገዋል ሰውየው? ያበስለዋል አይደል? ይጋግረዋል። እንደዚህ የሚያደርግ ሰው ራሱ ሰውየው እንዲጸጸት ያደርገዋል፣ እንዲቃጠል ያደርገዋል። እኔ ይሄን አድርጌው ነበር፣ እኔ በድየው ነበር። እሱ ግን ስቸገር ደረሰልኝ፣ ስራብ አበላኝ፣ ስጠማ አጠጣኝ፣ ስቸገር ሰጠኝ፣ ስጠይቀው ደረሰልኝ። ይሄ ሰው አላወቅኩትም ነበር ማለት ነው፣ ይህን ሰው የእውነት በድየው አለሁ ማለት ነው ብሎ መጨነቅ ይጀምራል። ከዚያስ ይቅርታ ይጠይቅህና እሱ ለሌላ ሰው ጥሩ ሰው መሆን ይጀምራል። አያችሁ፣ ሰውየውን አተረፋችሁት። ራሳችሁን አተረፋችሁ። ህሊናችሁን አተረፋችሁ። ከሁሉም በላይ ደግሞ ማንን አተረፋችሁ? እግዚአብሔርን አተረፋችሁ። ስለዚህ ጠላት ቢራብ አብላው፣ ቢጠማ አጠጣው፣ ቂም አትያዝበት። ደግሞ ስታበላውም ይውል ሲራብ ስታበላው ታባ እጄ ላይ ጣል አደል እያላችሁ አደለም። አበላሉን እያያችሁ፣ አጠጣጡን እያያችሁ፣ እየተዝናናችሁ ማለት ብላ ይዞ ጠጣ ምንም ችግር ሞልቷል፣ ምንም እያላችሁ እየቀለዳችሁ፣ እየተሳለቃችሁም አደለም። ንጹህ ሁናችሁ ከንፈር እየመጠጣችሁም አይደለም። ምክንያቱም እሱ በሌላ በተዘዋዋሪ ሰውየውን እየሰደባችሁት ነው። ንጹህ ሁናችሁ፣ ንጹህ ሁናችሁ። ስለዚህ ቂም የሚባለው ነገር ያድቃል፣ ከዛ በቀል ይሆናል። ክፉውን በመልካም አሸንፍ እንጂ ይላል። ክፉውን በምን አሸንፍ? በመልካም በቃ። ይሄ ልምምድ መኖር አለበት፣ ይሄ ልምምድ መኖር አለበት። ቂም ይዘን በእግዚአብሔር ፊት ስንቆም እግዚአብሔር ጸሎቱን ሳይሆን ቂሙን ያያል፣ ከዛ ይጸየፈናል። ከዛ ይተውናል። በእውነት በዚህ ምክንያት ከመተው እግዚአብሔር ሁላችንንም የሚሰውርን። ማሪሳቅ ጸሎቱ ለመስተቀይም ይላል ከመ ዘርእ ዘወድቀ ማእከለ አሥዋክ ይላል። የቂመኛ ሰው ጸሎት ይላል በእሾህ መካከል እንደወደቀ ዘር ነው። በምን መካከል? በእሾህ መካከል የወደቀ ዘር። ችግሩም እንደሆነ ታውቃላችሁ። አንደኛ አያፈራም። ለምን? አጣብቆ ይይዘዋል። ሁለተኛስ ቢያፈራስ ፍሬውን ልታጭዱ ስትሉ ምኑ ይከለክላችኋል? እሾሁ ይከለክላቸዋል። ልትጸልዩ ስትሉ የጸሎታችሁ ምላሽ እንዳታገኙ ይከለክልባችኋል እሾህ መጀመሪያ አጣብቆ የያዘዋ እንዳያፈራ ቢያፈራ እንኳን ጥቂት ጥቂት ፍሬ ቢኖረው እንኳን ፍሬው እንዳይገኝ እሾሁ እየወጋችሁ ፍሬውን ትተውታላችሁ። በዚህ ምክንያት ከጸሎታችን ምላሽ እንዳናገኝ እንከለከላለን። ቂምና በቀል ከዚህ አለመራቅ ሰባተኛ ይህን ተናገሬ እጨርሳለሁ። ቅናትና ምቀኝነት። እስኪ በሉ ቅናት፣ በሉ ምቀኝነት። የጸሎታችንን ምላሽ እንዳናገኝ ከሚያደርጉን ነገሮች አንዱ፣ ሰባተኛ ቅናትና ምቀኝነት። ቅናት ያው እንደሚታወቀው ሥጋዊ ቅናት፣ መንፈሳዊ ቅናት ተብሎ የሚከፈላለ። ብዙ ሰው ግን በመንፈሳዊ ቅናት ስም የሚቀናው ሥጋዊ ነው እንጂ ማልበሻ ነች። አሁን አንዳንዱ ሰው መንፈሳዊ ቅናት እኮ ነው ይላል። ግን ማጣራት ያስፈልጋል። እውነት መንፈሳዊ ቅኑ? በእርግጥ ቅዱስ ጳውሎስ ቅኑ ለእንተ ታቢ ጸጋ ይላል። ለምትበልተው ጸጋ ቅኑ ይላል። ለምሳሌ ካህን መሆን መፈለግ ቅናት፣ መንፈሳዊ ቅናት። መምህር መሆን መፈለግ መንፈሳዊ ቅናት ነው። ግን ደግሞ መንፈሳዊ ቅናት ነው ብሎ ደግሞ ዝም ብሎ ማበላሸትም አይደለም። ሌላውን መርገጥም አይደለም። ብዙ ጊዜ ብዙ ሰዎች አሁን ለምሳሌ አንድ ሰው ይነሳና በቃ እኔ መምህር መሆን እፈልጋለሁ ወይ ዘማሪ መሆን ፈልጋለሁ እንደምንም ለፍቶ ሊሳካለት ይችላል። ያው አውደ ምሕረት ላይ መዘመር ሊጀምር ይችላል። ከዛ ግን ችግሩ እንደሆነ ታውቃላችሁ? ከሱ ውጭ ሌላ ሰው ያለ አይመስለውም። ከዛ በኋላ በቃ ነገር ለምንድን ነው የሚቆሙት? እኛ እኮ ስንት ለፍተን ነው እኮ እዚህ የመጣ ነው ማለት ይጀምራል። አያችሁ፣ ቅናቱ መንፈሳዊ የነበረው ያኛው ወደ ሥጋዊ ተቀየረ ማለት ነው። ለምን መጀመሪያውንም ቅናቱ መንፈሳዊ ሳይሆን ምናዊ ነው፣ ሥጋዊ ነው። ና ጥንቃቄ አስፈልገዋል ቅናትና ምቀኝነት ልክና እንደ ቂምና እንደ በቀል ነው ትርጉማቸው። ቅናት ሲጠራቀም ምቀኝነት ይሆነ። በጣም ጠንካራ ቃል ነው ይሄ ምቀኝነት የሚባለው። እኔ እንደውም እንደ ማህበረሰብ እኛ ኢትዮጵያውያን አስተዳደጋችን ምናችንም ይመስለኛል ይሄ ምቀኝነት የሚባለው በጣም ከባድ በጣም ከባድ በቃ ሰው ሀብታም ሲሆን ደስ አይለንም ሲጠራ ደስ አይለንም፣ ዝነኛ ሲሆን ደስ አይለንም፣ ገንዘብ ሲያገኝ ደስ አይለንም፣ ሲለብስ ደስ አይለንም። በቃ እውነት በእውነት ብትመለከቱ ለምሳሌ በቲክቶክ ያነገሷቸው ሰዎች አሁን የሆነ የሆነ ማህበረሰብ ትመለከተ። የቲክቶክ ማህበረሰብ ደግሞ የተለየ ነው። ያሁን አንዱ ግራ የሚገባኝ ከየት ነው የመጡት? ላላለኝ ምን እንደሆነ ታውቃላችሁ? ለምሳሌ እኔ ሁን ቸግሮኝ የሆነ ቲክቶክ ላይ ወጣሁን በላይ አድርገውና ከዛ ሰው ወይኔ ምስኪን ሲያሳዝን በቃ ንርዳው ምናምን ይባልና፣ ለምሳሌ ሊረዱኝ ይችላሉ። ከዛ እኔም ገንዘብ አገኘሁ አይደለ? ቀበጥ ነኝ። ገንዘቡን ሳገኝ ጥሩ መልበስ፣ ጥሩ መኪና መንዳት መጀመር፣ ሲያቀብጠኝ እኮ ነው። ከዛስ ያው ንርዳው ያለው ሰው ምን ያደርገኛል? የት አባቱ እዚህ ቦታ ታይቷ፣ እኔ ለብሶ እኛን እንደዚህ ያቀበጥ ነው ብሎ መከስከስ ይጀምር። እንዴት እንደምወድቅ እንደገና መስራት ይጀምራል። ችግሩም እንደሆነ ታውቃላችሁ፣ መጀመሪያውኑ በሀዘኔታ ስም የተደበቀ ምቀኝነት አለ። በርኅራሄ ስም የተደበቀ በመርዳት ስም የተደበቀ ማይዘልቅ ርኅራሄ፣ ወረተኛ ርኅራሄ፣ ጊዜያዊ ርኅራሄ፣ የውሸት ርኅራሄ፣ የተንኮል ርኅራሄ። ከዛ እያዩኝ እኔ ስለወጥ፣ እኔ ከፍ ስልሴ፣ የታባቱ እንዴት እንዳወርዶ ማለት ይጀምራል። እኔ ከምን እንደተሰራን አይገባኝ፣ ከምን እንደተሰራን አይገባኝ። በቃ ደስ አይለንም ሰው ሲለወጥ፣ ሰው በጥረቱ በመከራ ምንም ነገር አያስደስተንም። በቃ የሆነ ሰው ለምሳሌ አሮጌ ልብስ ቢለብስም እንቀልድበታለን፣ ደና ልብስ ቢለብስም እንቀልድበታለን። ማይረባ መኪና ቢይዝም እንቀልድበታለን፣ ከፍ ያለ መኪና ቢይዝም እናሽሟጥተዋለን። ጎዳና ቢያድርም እንደዛው፣ ቤት ቢኖረውም እንደዛው። በቃ እንመቼም በእውነት በጣም ከባድ። እንደዚህ አይነት ነገሮች ካሉ እነዚህን ጠባዮች ማስወገድ ይቻላል። ታዲያ እግዚአብሔር ሞኝ ነው? እኔና እናንተ ልብ ውስጥ ቅናት እያየ ምቀኝነት እያየ በቅናት እያበድክ በጎረቤት እያበድክ በራስ ባልንጀራ አብረህ ምሳ በምትበላው ከእሱ ጓደኛ እሱ ሲለወጥ እያየ እየቀና በእግዚአብሔር ፊት ቀርቦ ልክ ክስ የሚያቀርብ ሰው አለ። እግዚአብሔር ሆይ ለጓደኛ ይህን ሰጠው እኔን ግን ትተኛለህ አደል እያልክ፣ ሪፖርት እያቀረብክ ጸሎት ሳይሆን ሪፖርት እያቀረብክ፣ እግዚአብሔር ይሄን የሚሰማ ሞኝ አታገኝም፣ አታገኝ። እንዲያውም ማለት ያለብህ ጓደኛ ስላገኘ ደስ ብሎኛል፣ እግዚአብሔሮ አመሰግንሃለሁ። እኔን እንዲህ እንድኖር ከሆነ የመረጥከው እቀበላለሁ፣ ለዚህም አንተን አመሰግናለሁ። የሰጠኝ ሁሉ ልክ ነው። ይህን ማለት ያስፈልጋን ከልብ እንጂ እርድ ብን እየተባለ አንሸሽገው ነገር በቅናት እየተንጨረጨርን በእግዚአብሔር ፊት ስንቆም ማያየው ይመስላችኋል? እግዚአብሔር እኔ ብሆን እኔ ልሸውዱ ትችላላችሁ። ለምን አላየውማ ልባችሁ አይምሯችሁን? እግዚአብሔርን ግን እንዴት ማታለል ይቻላል? ብዙ ሰው ያበደው በዚህ ነው። አንድ ጥቅስ ብቻ አንብቤ፣ መጽሐፈ ምሳሌ ምዕራፍ 23 ከቁጥር 17 ጀምሮ እንዲህ ይላል፣ ልብህ በኃጢአተኞች አይቅና ይላል ልብህ በኃጢአተኞች ምን አይበል? አይቅ ነው። በቃ እነዛ ሰዎች ሀብቱን ያገኙት እንዴት ነው? ገንዘብ ያገኙት እንዴት ነው? ሰርተው ከሆነ እሰየው። ምናልባት እያጭበረበሩ ከሆነ እነሱ አጭበርብረው ስላገኙ ሀብታም የሆኑት እነሱ አይደሉም። ሀብታም አንተ ነህ። አላጭበረበርክማ። እውነት አለሃ። አልዋሽህም። ሕሊና ንጹህ ነው። ጤነኛ ነህ። ነገ ነገ ወዲያ እንዲህ አድርጎብኝ ብሎ የሚከስስ ሰው የለም። የምትመጣብህ የምትከስስ ሴት የለችም። የሚከስስ ሰው የለም። ህሊና ንጹህ ነው። ሀብታም እኔ አንድ አለማየሁ ገላጋ የሚባለው ሰው የሚያሳርፈኝ አንድ ቃል የተናገረው አለ። ስለ ሃይማኖቱ የራሱ ጉዳይ ነው፣ ለዛ አይደለም የጠቀስኩት። ግን ሀብታም ሀብት አንድ ነገር ነው። ሀብታምና ድሃ መካከል ያለው አንድ መስመር ነው አለ እና ደስ የሚል ስለሆነ ነው። በሀብታምና በድሃ መካከል ያለው አንድ መስመር ነው ይልና እሱም በቃኝና አይበቃኝ ማለት ነው ይላል። በቃኝ ካልክ ምንድነህ? ይበቃኛን ካልክ ሀብታም ነህ። አልበቃኝም ካልክ ግን በቢሊየን የሚቆጠር ገንዘብ እያንቀሳቀስክ ምንድነህ? ድሃ ነህ። አይበቃኝም ካልክ ድሃ ነህ። በቃኝ የምትል ከሆነ ሀብታም ነህ። በቃኝ ሲባል በቃ ይሄን የያዝኩትን ይዤ ከዚህ በኋላ አልሰራ ማለት አይደለም። አቤት የሰጠኝ ነገር በቂ እኮ ነው። መብላ ትችላለሁ፣ መጠጣ ትችላለሁ፣ መኖሪያ አለኝ፣ መጠለያ አለኝ፣ መሄጃ አለኝ። ስለዚህ ጌታ ያመሰግናለሁ። ጤና አለኝ። ሌላ ነገር ባይኖር ጤና አለኝ፣ ቆሜ እየሄድኩ ነው፣ እያየው ነው፣ እየሰማሁ ነው፣ እየተናገርኩ ነው። ስለዚህ ይበቃኛል፣ ጌታ አመሰግናለሁ። ከዛ ሌላው ይጨመርልኛል። ስለዚህ በሀብታምና በድሃ መካከል ያለው በቃኝና አልበቃኝም ማለት ጉዳይ ነው። አትቅና ይላል። ቀጥሎ እንዲህ ይላል ነገር ግን ቀኑን ሙሉ እግዚአብሔርን በመፍራት ኑር ይላል። ምኑን ሙሉ ቀኑን ሙሉ። ለምን ቀኑን ሙሉ እንደሚል ታውቃላችሁ? ቀኑን ሙሉ ማለት እድሜህን ሙሉ ማለት ነው። ለምን ቀኑን ሙሉ እንዳለ ታውቃላችሁ? በእድሜህ ዘመን ሙሉ እግዚአብሔርን ለሰከንድ እንኳን አትጠራጠረው። ለሰከንድ እንኳን ነገሌ በእንደዚህ እየሄዱ ነው፣ እኔ ግን እንደዚህ። እነዚህ ክሶች ናቸው። ይሄ ክስ ነው፣ ጸሎት አይደለም። አንተ የምትፈልገውን በእግዚአብሔር ፊት መኪናን ለመጠየቅ ተፈቅዶልሃል እኮ መኪና አትጠይቅ አይደለም ቤት አትጠይቅ አይደለም ተፈቅዶልሃል እኮ የፈለግከውን በእግዚአብሔር ፊት እንድታቀርብ ተፈቅዶልሃል ግን የሚጠቅምህን ነገር እንዲሰጥ እግዚአብሔር ለምነው ግን ሌላውን ሰው ሪፈር አድርገህ አይደለም መኪና መጠየቅ ያለብህ እነንተና መኪና እየነዱ ነውና እንደዚህ አይነት መኪና ለእኔስ እንደዚህ አይነት ነገር እኔ እንዲያውም አንድ ቀልድ ሰምቻለሁ ለእኔ በጣም አስቆኛል እግዚአብሔር ሆይ ብሎ ይጠይቃል አንደኛ እግዚአብሔር ሆይ እኔ ውድ ልጅ መዝሙር እየሰማሁ አንተን እያመሰገንኩ እንደሄድ የራሴ የሆነ መኪና ስጠኝ፣ በሀይገር እየሄድኩኝ የህዝቡን ጫጫታ፣ ሙዚቃውን፣ ዘፈኑን አልቻልኩትም። ስለዚህ መኪና ስጠኝና መዝሙር እየሰማው ልሂድ ይላል። ከዛ አንደኛው በጎን ሆኖ ምን ይለዋል? በኤርፎን ስማ ተብልሃል። ያው ጥሩ ጥሩ ነው። አንዳንድ ጊዜ እንዲህ አይነት ፈጠራዎችም ለዚህ የሚፈልገዋል። ነገሌ እንዲህ ስለሆኑ ነገሌ እንደዚህ ስለሆኑ ብሎ ምክንያቶችንም ይፈጥር ሰዋል ልብህ በኃጢአተኞች አይቅና፣ ነገር ግን ቀኑን ሙሉ ዕድሜ ይሄል ሙሉ እግዚአብሔርን በመፍራት ኑር። በእውነት ፍጻሜ ያለህና ይላል። በምን ፍጻሜ ያለህና? የእውነት ፍጻሜ ያለው ይሄኛው ሰው ያኛው የእውነት ፍጻሜ የለውም። ይጣራን ገንዘቡን እንዴት እንዳገኘው፣ ሌላውን ቤቱን እንዴት እንደሰራው፣ ጉቦኛ ከሆነ ሙሰኛ ከሆነ እየተጣራ እንዴት እንደሚጨነቅ ታያላችሁ። አንተ ግን ንጹህ ነህ። የማንም እዳ የማንም ላብ የማንም ወስ የማንም አንተ ላይ የለብም። ስለዚህ ንጹህ ነህ። ሀብት ማለት እሱ። ስለዚህ በእውነት ፍጻሜ ያለህና ይልና ተስፋህም አይጠፋምና ልጄ ሆይ ስማ፣ ጠቢብም ሁን ልብህን በቀናው መንገድ ምራ። መጽሐፈ ምሳሌ ምዕራፍ 23 ቁጥር 17 ላይ። ስለዚህ ይሄ ቀናትና ምቀኝነት የሚባለውን ስናስወግድ ያን ጊዜ ጸሎታችን በእግዚአብሔር ፊት የሚሰማ ይሆናል። እነዚህ ነገሮች ጸሎታችን ከእግዚአብሔር ምላሽ እንዳናገኝ የሚከለክሉን ናቸው እና የተከበራችሁ ክርስቲያኖች፣ እያንዳንዳችን ይሄ እኔ ያው ስሰብክ እኔ ዚህ ስለቆምኩኝ እንጂ ይሄ ጠባይ እነዚህ ሁሉ እኔ ጋር የሌሉ ሆኖ አይደሉም። እኔ ራሴን እንደ ጻድቅ እንደ ንጹህ ሆኜ እየነገርኳችሁ አይደለም። ግን እድገት ነው። እኔ ለእናንተ ስነግራችሁ ይህንን ቃል ልቤ ይቃጠላል፣ አይምሮ ይሄን ያስበዋል። ስለዚህ ምን አስባለሁ? እኔም በሂደት ራሴን በዚህ ያሳድጋለሁ። አሉኝ ልምምዶች አሉ። ውዳሴ ከንቱ አይደለም ይሄ። ልምምዶች አሉኝ እንዳልኳችሁ፣ ከእነዚህ ነገሮች የማራቅ ለወንጌል ብቻ አይምሮ ወንጌል ብቻ እንዲያስብ በቻልኩት መጠን የማደርጋቸው ነገሮች አሉ። ለምሳሌ የሰዎችን ማልቀርባቸው ነገሮች አሉ ብዙ ለምን ለምሳሌ ሰዎች እንዲህ እኮ ትባላለህ እንዳይሉኝ ለምን እንደዛ ተብዬ አእምሮዬን መበከል ስለማልፈልግ በቻልኩት መጠን የኔ ልምምድ አንዱ ይሄ ነው ከዛ ከሰማው በኋላ ደግሞ ያ ሰው ውሸት ነው አይልም እንደዚህ አይል ብዬ መካድ ህሊናን ያሳርፋል እንደዚህ አይነት ነገሮች እና ልምምዶች ያስፈልጋሉ አሁን ላይ እንደ ህዝብ እንደ ማህበረሰብ እንደ ኦርቶዶክሳውያን አባቶቻችን ላይ የምንሰማቸው ነገሮች አሉ። በዛ ሰው እየተቀየመ ነው ቂም እየያዘ ነው፣ ሊቃነ ጳጳሳቱ ላይ ሌሎቹም ላይ እንደዛ። ያው እነሱ መስራት የሚገባቸውን ሰርተዋን አልሰሩም፣ ሌላ ጉዳይ ሆኖ ያው ብዙ ልብ የሚያቆስል ነገር ይኖራል። በዛ ጉዳይ ግን ደሞ ምን ያስፈልጋል? አይምሯችንን በዛ አጨልመን ከቤተ ክርስቲያን እንዳንለይ ክህነትን እንዳንጠላ ቤተክርስቲያንን እንዳንጠላ ከቤተክርስቲያን አገልግሎት ከምሥጢራት ተሳትፎ እንዳነወጣ ጥንቃቄ እያደረግን መሆን አለበት። ምክንያቱም አንዳንድ ሰዎች የገሌን መስቀል አልሳለም የሚሉ ሰዎች ሁሉ አሉ። እነዚህ ነገሮች መጥፎዎች ናቸው፣ በጣም ልብ ያቆሽሻሉ። እና ጥንቃቄ ያስፈልጋል። ክርስቲያን ሆኖ መኖር፣ ማንኛውም ሰው መስራት የሚገባውን መስራት፣ እንዲገባው ማሳሰብ፣ አጥብቆ መናገር፣ እነዚህ ነገሮች ግዴታ ናቸው። ግን መቀየም ግን መጥፎ ነው። መቀየም ግን መጥፎ ነው። እና እነዚህ አይምሯችን ንጹህ እንዲሆኑ ያስፈልጋል። እነዚህ ንጹህ ካልሆኑ የጸሎታችንን ምላሽ አናገኝም። አምላካችን እግዚአብሔር ከእነዚህ ነገሮች አይምሯችንን ንጹህ አድርገን አጥበን በፊቱ እንድንቆም እርሱ ይርዳል። በፊቱ ቆመን የምናቀርበውን ጸሎት ሁሉ እንደ ልባችን ክፋት ሳይሆን እንደ ቸርነቱ ተመልክቶ ይቀበልልን።